ያችን አይጥ ልጁን አጋያት። ማንን ምሳሌ። ለምን አባቷ ጠፍቷል አለችሁ? ምናልባት ልጁ አንድ ነገር ብትሆን ከተደበቀበት ሊወጣ ይችላል። ተደብቆ አይመስለኝም? ደግሞ ቆይ። ለዚህ ብዬ እኔ ልጅቷን ብገን ምን ይጠቅመኛል? በደንብ ታገኛለች እንጂ ያለምንም ሙቀት ያለምንም ስ ቤት። እሱ ጠፋ እሷ ሞተች ማለት ቤቱ ያንቺ ነው ማለት መድብል መቷል እኮ ቤቱን በአሰሪሁ ኖረሽበት ቤቱ ደግሞ የተመዘገበው በልጁ ነው አንዳንዴ በደንብ አስቢ እንጂ እሷ ሞተች ማለት አንቺ ሚስት ነሽ የምትወርሽ አንቺ ነሽ ማለት ነው አሁን መገናኘት እንችላለን ከአንድ ከሰላሳ ደቂቃ በኋላ እችላለሁ አይ አይ አሁን ነው ላገኘሽ የምፈልገው ይፍራታ በጣም አስቸኳይ ነው ችግር አለ እንዴ ችግር የለም፣ አትፍሪ። ያው ቀሪውን ገንዘብ እንድሰጥሽ ብዬ ነው። እሺ፣ የት ልምጣ? አሁን የት ነው ያለሽው? ቡልቡላ ነኝ። ከዝና ጋር ወዳጅነትን የመሰረተችው ማህሌት ዛሬ ከባድ ትዕዛዝ ተሰጥቷታል። እሱም ምሳሌን ማስገደል ነው። እሷን ማስገደል ስትችይ፣ ቤቱ እኮ ያንቺ ይሆናል ስለዚህ ይህንን ማድረግ ደግሞ አያቀትሽም በማለት ለማህሌት ነግሯታል። እሷም ትኩረቷን ቤቱ ስለወሰደው ይህንን ማድረግማ ቀላል ነው በማለት በሀሳቡ ተስማምታለች። መድብልም በወንድሙ መጥፋት ማህሌትን ቢይዛት ወንድሙን ለማግኘት ቀላልና ምቹ አጋጣሚ እንደሚፈጥርለትም ከራሱ ጋራ ሲያወጣ ሲያወርድ ቆይቷል። አሁን ላይ ሞገሴም በነገሩ አግዞት ሞቀሴ ጓደኛ የሆነውን ብሩኬን የግድ ማፈላለግ እንዳለባቸውም ከሞቀሴ ጋር ተመካክረዋል። በስተ መጨረሻ ማህሌትን ማገት ትልቅ መፍትሄ እንደሆነም አስበዋል። ማህሌት ትገኝበታለች ወደ ተባለው አቅጣጫ በማምራት እሷን እየተጠባበቋት ነበረ። ሆኖም ጉዞዋ ከኤፍራታ ጋር በመሆኑ ኤፍራታን መያዝ ስላልፈለጉ እሷን ወደ መገናኛ እንድትሄድና ቃል የገባላትን ገንዘብ ሊሰጣት እንደሚችልና ከማህሌትም ለመነጠል ያስችለው ዘንድ ወደ መገናኛ እንድትሄድ አድርገዋታል። በስተ መጨረሻ ማህሌት ብቻዋን ወደ ቤት እየተመለሰች፣ እነሱም ትኩረታቸውን እሷ ላይ አድርገው እየተጠባበቋት ነው። እስከ መጨረሻ ማህሌት በነመድብል ቁጥጥር ስርም ውላለች። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰባ ሰባት ምን አዲስ ነገር አለ? አብራችሁን ቆዩ። እንግዲህ በባለፈው ክፍል መድብል ወንድሜን ሳላገኝ እዚህ ቤት አልውልም አላድርም ከሞት ድረስ ነገሮችን መጋፈጥ እንዳለበትም ለቅድስት እየነገራት ነበረ። ጋሽ ባይሆን አንተ ተረጋጋ እባክን እያለችም እየለመነችው ነበረ። መድብል ግን መረጋጋት ተስኖት ወደ ውጭ በመውጣትም ከሞገሴ ጋር ተገናኝቷል። ሞገሴ ባክህን አትፍራ፣ አብረን ተባብረን ጠላታችንን ድል ማድረግ ይኖርብናል። ከብሩኬ በስተጀርባ ያለውን ታሪክ ኤፍራታ ሙሉ በሙሉ ነግራኛለች። ሆኖም ማህሌት ጉዳዩን እንደምታውቅም አስረድታኛለች በማለት ለሞገሴ ይነግረዋል። ታዲያ ማንን አግተው ስለ ብሩኬ አዳዲስ መረጃዎች በቀላሉ ማግኘት እንደሚችሉም እየተመካከሩ ነው ኤፍራታን ወይስ ዳጣን ቢይዟት ማን ትክክለኛውን መረጃ ሊያደርሳቸው እንደሚችልም ለሞገሴ እያማከረው ነበር። ሞገሴ የምዳጣማ የማህሌት ጥላት ናት። እሷ ገና ላይ ነው ስታየትን የምትጠላት በማለት ዳጣ የማህሌት ወዳጅ እንዳልሆነችም አስረድቷታል። እንግዳውስ ኤፍራታንን ያዛት በማለት ሀሳብ ያቀርባል። ይህኔ ሞገሴ አይ እንደዛ መሆን የለበትም፣ የብሩኬ ነገር አይሆንላትምና ጠዋት ማታ የምታጠናው ስለ ብሩኬ ስለሆነ ማህሌትን ብንይዛት የተሻለ ነው በማለትም ያማክረዋል። ሆኖም አሁን ማህሌትን በመያዙ ጉዳይ ተመካክረውም ይጨርሳሉ። ዳጣም ወደ ቤት መጣ። አንዳንድ ነገሮች እየዘባረቀች ነው የምሳሌ ጨዋታ ባትሽ እንደወጣ አልተመለሰም አንቺ ግን ትጨፍሪ ያለሽ በማለት ምሳሌን እየተናገረቻት ነበረ። ቅድስት እንዴት እንደዚህ አይነት ነገር ትናገሪ ያለሽ ለልጅቷ ጥሩ ነው ውያለችን በጣም እየተቆጣቻት ነበር። ም ስለ ቤተሰቦቿም ጉዳይ ጠይቃት በጣም ደስ እንዳላትና አሁን ላይ አዲስ ምዕራፍ እንደተቀላቀለችም ዳጣ የህይወት ታሪኳን እያጋራቻት ነው። መድብል እና ሞገሴም ከተመጋገሩ በኋላ ቀጥታ ለኤፍራታ በመደወል የማህሌትን አድራሻ እያጣሩ ነበር። ማለትም አሁን ከቤት አለች ወይስ የት ናት የሚለውን ነገር። ሆኖም ኤፍራታ ከዝና ልትሄድ እንደምትችልም ነግራቸዋለች። ኤውልህ መድብል በህቴ ላይ ግን አንዳች ጉዳት እንድታደርስባት አልፈልግም አደራህን በማለት ማስጠነቀቀችው። መድብልም አይ ጉዳቱንስ ብሩኬን ብዙ ነገር ጎድታዋለች። ዞሮ ዞሮ ግን ስምምነታችን አትርሺ። ተነጋገርኩበትን ልሰጥሽ የምችለው ሙሉ በሙሉ ስራሽን በአግባቡ መስራት ስትቺ ብቻ ነው በማለት ኤፍራታን አስጠንቅቋታል። ኤፍራታ የገንዘብ ነገር አይሆንላትምና መድብል የሚላትን ነገር ማድረግ እንዳለባትም በመጨረሻም ተስማምታለች። ማህሌትም ከዝና ጋር በመገናኘት አሁን ማድረግ የሚገባቸውን አንዳንድ ትዕዛዞች እየተቀበለች ነው። ዛሬ ላይ ይህ መድብል ተብዬው ስለምንና እንዴት እንደመጣ ልትነግሪ ትቻያለሽ? በማለትም ጠይቋታል። ሆኖም ኤፍራታ ነግራት ስለነበረ ስለ አንተ መውጫ መግቢያ እያጠና ነው በማለትም ትነግረዋለች። ደግሞ ስለ እኔ መውጫ መግቢያ ምን አባቱ ሆነና የሚያጠራው? እኔ ዝና የአቶ አበበ ደም መሳለች እንዴት አይነት ድፍረት ነው? እያለም ራሱን እየቆለለ ነበረ። ይልቁንስ አንድ ሚሽን ልሰጥሽ እፈልጋለሁ በማለትም ምሳሌንም ብታስገድል ለእሷም ተጠቃሚ እንደምትሆን እንዲህ አይነት ሀሳብ ያቀርብላታል። እሷም ቤት ሁኜ ያልተሳካልኝን አሁን እንዴት ላስገድላት እችላለሁኝ? እዛ ላይ ምሳሌ በመሞቷ የማገኘው ጥቅም ምንድን ነው? በማለት ዝናን ጠየቀችው። ዝናም አንቺ ባለቤት ሆነሽ እስከኖርሽ ድረስ ምሳሌ ሞተች ማለት የቤቱ ስም ባንቺ ይዛወራል ማለት ነው፣ የሚል ነበር የጅል ምክር የመከራት። እንግዲህ ቤቱን ብሩኬ በምሳሌ ስም እንዳስደረገው ሁላቸውም ጠንቅቀው ያውቃሉ። ታዲያ ማህሌትም የገንዘብ ነገር አይሆንላትምና ይህንን ለማድረግ ቀላል ነው፣ ችግር የለውም በማለት በሀሳቡም ተስማምታለች። እንዲህ ከዝና ጋር ስምምነት አድርጋ ወደ ቤት ስትመለስም ኤፍራታ ስለቆየችበት ጉዳይ እየጠየቅቻት ነበር። አሁንስ የዝና ነገር በጣም እየሰለቸኝ መጥቷል። አሁን ደግሞ በጣም ከባድ ነገር አዞኛል በማለትም ነገረቻት። እንደውም የተዋወቅኩበትን ቀን ዛሬ ስረገምኩት አለቻት። ለምን በፍቅር ጠብ አታደርጊውም? አለቻት። ሆኖም ማለት ይህንን ነገር በተደጋጋሚ ሞክራ እንዳልተሳካላትም ገለጸችላት። ኤፍራታም የዝና ወንድነት ያጠራጥራል ማለት ነው ወይስ ተሰልቦ ነው? ለምንድነው ልጅ የማይወልዱት? በማለትም ጠየቀቻት እና በፍጹም የልጅ ፍላጎት የለውም፣ እንዲሁ የእለቱን ኑሮ እየተደሰተ መኖር እንጂ ልጅ ትዳር ብሎ የሚያሳስበው ነገር የለም፣ ግን ሉላን በጣም ይወዳታል በማለትም ገለጸችላት። እንግዲስ ሉላን ቢሆን በዚህ ተማራ ይሆናል የጠፋችው በማለትም ነገረቻት። መድብልም በበኩሉ ቅድስትን አደራ፣ ምሳሌን በደንብ ጠብቂያት፣ ወደ ውጭም እንዳትወጣ እያለ ማስጠነቀቃት። ጋሼ ምን የሰማው ነገር አለ? በማለት ቅድስት ለማጣራት እየሞከረች ነበረ እሱም በስጨት ብሎ አይ የምነግርሽን አድርጊ በማለትም ትቷት ይወጣል። ሆኖም ከሞገሴና ከዳጣ ጋርም ተገናኝተዋል። ዝናን ትፈራዋለችና እሱ እንዳይመጣብን እያለችም እየተርበተበተች ነው። ሆኖም የማህሌትን መውጫና መግቢያ እየተከታተሉ ነው። ሰዓቱ ቀን ነውና አሁን ልትመጣ ትችልም እስከ ማታ ድረስ መጠበቅ ነበረብንን እያለ ሞገሴ ስለ ማህሌት ጸባይ ጠንቅቆ ያውቃልና መድብል እየገለጸለት ነበረ። መድብል አይ የፈለገው ይሁን የወንድሜን ነገር እልባት ሳላበጅለት በፍጹም አልተኛም። ስለዚህ እዚህ መቆየት ይኖርብኛል። እናንተ ከሰለቻችሁ መሄድ ትችላላችሁ። በማለትም እስከ ጥግ ድረስ መታገል እንዳለበትም ያሳምናቸዋል። ሆኖም መንገድ ላይ ቆመው እየተጠባበቁ ነው። ማህሌትና ኤፍራታ አብረው ጉዟቸውን አድርገዋል። ማህሌትና ኤፍራታ አንድ ላይ በመሆናቸው ምን ማድረግ አለብን በማለትም ተመካከሩ። ኤፍራታን መያዝ የለብንም ሁለታቸውንም የምንይዝ ከሆነ እያስጠረጥርብናል በሚል ተዳጣ እንደዚህ አይነት ሀሳብ ይመጣል ሞገሴም እንደዚሁ ማህሌትን ብቻ ነጥለን መያዝ ይኖርብናል በማለትም በሀሳባቸው ይስማማሉ ከመጨረሻ መድብል ለኤፍራታ ስልክ ይደውላል ሆኖም አሁን የት ነው ያለሹ መገናኘት እንችላለን በማለትም ይጠይቃታል ኤፍራታ አሁን አልችልም ከሰላሳ ደቂቃ በኋላ ግን መገናኘት እንችላለን አለችው የት ሆነች ነው? ለምን አሁን አንገናኝም? ከሰላሳ ደቂቃ በኋላ ሳይሆን አሁን ነው ማግኘት የምፈልገው በማለትም ይነግራታል። ይህኔ ኤፍራታም ወደ ቡልቡላ እንደሄደችና ከሰላሳ ደቂቃ በኋላ ግን ተመልሳ ሊገናኙ እንደሚችልም ገለጸችለት። እንግዲውስ አንቺን በዛው አድርገሽ መገናኛ ሂጅ፣ እኔም መገናኛ ድረስ መጣና እንገናኛለን። ይህንን የማደርገው ደግሞ ለአንቺ የተወሰነውን ገንዘብ ልሰጥሽ ስለፈለግኩ ነው ብሏታል። ፍራታም መገናኛ ድረስ እንዲገናኙ እስከ መጨረሻም ተስማምተው ስልኩን ትዘጋዋለች። ማህሌትም ከኔ ተደብቀሽ ምን እያወራሽ ነው በማለትም ጠይቃት ነበረ። ፍራታም ነገሩን በመሸፋፈን ከሆነ ወንድ እንደተደወልላትና የጅንጀና እንደሆነም ገልጻላታለች። ሳይሽ ግን የጅንጀና አይመስልም ምን እያወራሽ ይሆን በማለት ማህሌትም ተጠራጥራታለች። እስከ መጨረሻም አሁኑኑ መመለስ ይኖርብኛል በማለት ወደ መገናኛ ጉዞዋን አድርጋለች። ማህሌት በበኩሏ ብቻዋን ወደ ቤት እየተመለሰች ነበረ። ይህኔ ዳጣ ሞገሴ፣ እንዲሁም መድብል ሆነው የቅርብ ርቀት ሆነው እየተከታተሏትና ማህሌትን በቁጥጥራቸው ስር ለመሀልም በጣም ቋምጠዋል። በስተ መጨረሻም እየተሳካላቸውም ይመስላሉ። እንግዲህ ማህሌት ከዝና ጋር እየተንሸዋከከችና ና ያሰበችውን ለማሳካት የማታደርገው ነገር የለም። ይባስ ብሎ ዝና እየመከራት ያለው ማህሌት። ልትወጣበት የማትችለውን ወንጀል እንድትሰራም እየገፋፋት ይገኛል። እስከ መጨረሻም ዝና ማህሌትን ከባባድ ወንጀሎች በማሰራት ወደማትወጣበት አጣብቂኝ ውስጥ እያስገባት ይገኛል። እስከ መጨረሻም ማህሌት ብዙ ተንኮሎችን አድርጋ ሳይሳካላት ክፍል ሰባ ሰባት ደርሰናል። በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሆናል። ለዛሬ ምሳሌ ድራማ ይህንን ይመስል ነበር። ለቻናሌ አዲስ ሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትሕትና ጠይቃለሁ። ባይ ባይ።